እኔ ሰው ሲያለቅ ሲጨንቀኝ አልኮተኝ። በቃ ከእዛስ? የደስታም ቢሆን ተይ፣ በቃ አላህ እስከ ቤተሰቦችሽ እስከ ልጅሽ እስከ ባለቤትሽ ዳሃር ለሆነሽ መከታ ለሆነሽ ላኮራሽ ለዚህ ላበቃሽ ለባለቤትሽ አላህ ጤናውን ይስጠው። አላህ ይጠብቃችሁ። ከአሁን በኋላ ደግሞ የበለጠ ተደስታችሁ የምትኖሩ ባልና ሚስቶች አድርጋችሁ በልጆቻችሁ ሳቁ በኑሯችሁ ሳቁ። ከአበሻ ክፋት አላ ይጠብቅሽ። ከአበሻ ክፋት አላ ይጠብቅሽ። አላ ይስጥሽ። አንቺ ከአላቀቅቶ ነገር ሁሉ ይጠብቅሽ። አንቺን፣ ቤተሰቦችሽን፣ ቤትሽን አስገቢያት። ከስሩ ያችሁ መታለች አስገቢያት እኔ ልውረድ እስከ በልጆችሽ ሳቂ ሁኔትዬ፣ በልጆችሽ ሳቂ። ምን እንደምልሽ አላቅም። የሰው ህመም ይገባሻል፣ የሰው ህመም ይረዳሻልና አላህ ሱብሃነሁ ወተዓላ አንችንም ልጆችሽንም ይጠብቅልሽ፣ ባልሽንም ይጠብቅልሽ ከክፉ ነገር እስከ ቤተሰቦቹ እስከ ቤተሰቦቹ የአንቺ ኩራት ባልሽ ነው ማሬ ዳሃርሽ ነው እና እሱንም አለሀፊያውንም እድሜውንም በረካ ይጨምርልሽ። የኔ ውድህት የኔ መልካም አንድ ሰው ውጡልኝ እና አላስገባት የእሷ በዚህ ልጅ ብቻ አይደለም እየታየ ያለው በብዙ ሰው ላይ እያየሁሽ ነው። እኔም እንደ ታዛቢ ሁሉንም ነገር እየተመለከትኩት ነው እና አይጉደልብሽ፣ አይጉደልብሽ ሙኒትዬ፣ ጤናሽም አይጉደል፣ እጅሽም አይጣ ሁሉን ነገር አስተካክሎ አሟልቶ ይስጥሽ። የበለጠ ደግሞ በልጆችሽ የምትስቅ አላህ ያድርግ። እኔ ምን እንደምልሽ አላቅም፣ ቃላት ያጥረኛል። ገና ሰዎችን አይተሽ ችግር የምትረጅነሽ እና ይሄንን ነገር አላህ አያንሳብሽ አላህ አያንሳብሽ። ሰዎች ለመታየት ለማስመሰል ብለው የሚያደርጉት ነገር አለ። የአንቺ ደግሞ የተለየ ነው፣ ወላሂ የአንቺ ደግሞ በኢክላስ ነው። በመስጠት የምታምኒ ሰው ነሽ እና አላህ ከሱ ያዝንብብሽ፣ ከይሩን ነገር አቦ፣ ከሰው ሳይሆን ከሱ በረካውን ይጨምርበት፣ እቤትሽ ላይ፣ ትዳርሽ ላይ፣ ልጆችሽ ላይ፣ ገንዘብሽ ላይ፣ ስራሽ ላይ አሰናቃይን ሁሉ ነገር አላህ የያዝልሽ። የመጡብሽን ሰዎች አይናቸውን፣ እጃቸውን፣ ጆሯቸውን ሁሉ ይሸፍንልሽ። እኔ ቃላት የለኝም፣ ሁኔታዬ ፈጣሪ አክብርሽ፣ ፈጣሪ ይስጥሽ ለአክብሮትሽ ለሁሉ ነገር። እጅሽን ለምዘረጊ ሁሉ ፈጣሪ በመልካም ነገር እጁን ዘርግቶ አንችን ያግዝሽ፣ ከጓደኛ ክፉ ይጠብቅሽ። በተለይ በተለይ ወዳጅ መስለው ከሚጎዱ ሰዎች ይጠብቅሽ።